ክላ ክላሽ ያደርግ ትንሽ ለጤናችሁ ጥሩ ነው። እንደዚህ አይነት ነገር ማለት ጤናችሁ ምናምን በደንብ እየሄደ ነው፣ ይስተካከላል። እውቀት የላቸው የጎዳቸው እውቀት ያለው ሰው አለመኖሩ የአማራውን ጎንደርና ጎጃምን ያስጎዳ ይገኛል። ሌላ የሚጎዳ የለም። ጎንደርና ጎጃም ግን እንግዲህ አራት መቶ ሺህ የአሜሪካ ዶላር ነው። ሞኒካምቱ ሰላሳ ሚሊዮን የኢትዮጵያ ብር፣ አራት መቶ ሺህ የአሜሪካ ዶላር ሞኒካምቱ። አንድ ሺህ ካሬ ሜትር መሬት ስንት እንደሚሆን መቱት። ደግሞ ተግባባት ያወሩታል። ይቀደዳሉ ይቀደዳሉ ይቀደዳሉ። እኔ ከአማራ ፖለቲከኞችን ጌታ ምስክሬ፣ አንድ እውነት አንድ እውነት ያለው ሰው የለም። ለአንድ አንድ እውነት ያለው ሰው ይል እማዝ ነው በዛ። ዝም ብሎ መቀደድ እማዝ ነው በዛ። አንድ እውነት ሲቀደዱ ነው የሚውሉት። በቃ ቀኑን ሙሉ ሲበጠረቁ ይውላሉ። ምንም ነገ ተጨፈጨፈ ሞቴሉ እና ሙዚቃ ከፍተው ሲደንሱል ይውላሉ። ሰው ጤነኛ ነው እንዴ? ታስታውሳላችሁ ከህወሓት ጋር በነበረው ጦርነት አንድ የትግራይ ልጅ ሙዚቃ እንኳን ከፍቶ ያውቃል? አንድ የትግራይ ልጅ እውነቱን ተናገሯ። ቤተሰብ ታፕታፕ አድርጎ ኔዎቹ አንድ የትግራይ ልጅ አንድ የትግራይ ልጅ ጦርነቱ በነበረ ጊዜ አንድ ሙዚቃ ከፍቶ ያውቃል? እዚህስ ሰላማዊ ሰልፍ ሁለት ቀን ይወጡልና፣ ዘፍነውበት ይገባል። ስለዚህ ፖለቲካውን አልቻላችሁበት። በማስተዋል የሚሰራ ፖለቲካ አለ። የአማራ ጥያቄ ግዙፍ ጥያቄ የለው ግዙፍ ጥያቄ ነው። ጥቂት ነው። በሌላ ክልል ላይ ዞን ይሰጠን፣ ሌላ ክልል የሚኖረው የአማራ ልጅ ዞን ይሰጠን ብሎ አልጠየቅም። አልጠየቅም። ሲጠይቅ እናውር ምን አገባ? ጎጃምና ጎንደር የለው ምን ስለሆንክ ነው የምጠይቀው? ምን አገባ ኦሮሚያ ክልል ላይ የሚኖረው ዞን ስጡኝ ብሎ ጠይቋ ጠይቋል ወይ እስቲ ዘግበኝ እስቲ የአማራ ልጆች ህሊና ያላችሁ ጎንደርና ጎጃም ያለውን ከዛ በትለቅለቀ የወጣውን ሌላ ሀገር ላይ አይደለም ማውራ ኦሮሚያ ላይ የሚኖር ደቡብ ክልል ላይ የሚኖር የአማራ ልጅ ዞን ስጡኝ ብሎ ጠይቋል ጥያቄ እንኳን አለው ጅማ ላይ የሚኖር ድሬዳዋ ላይ የሚኖር ሀረር ላይ የሚኖር አምቦ ላይ የሚኖር አርሲ ላይ የሚኖር ሻሸመኔ የሚኖር ማብሮደ እኔ የሆነ ዞን ስጡኝ ልዟዟን ብሎ ያውቃል። ነፋ ከአንተ በላይ አውቀላለሁ ብሎ የሚቀባጥርል፣ ግን እዛ ምንም ውስጠት ምንም ውስጥ ያልገባው ሰው ነው። ያ ነው የሚያሳዝነኝ። ይሄ ፖለቲካ አይደለም፣ ፖለቲካ አይደለም። ጎንደር እና ጎጃም ሆነ ተወልደ አድገህ እዛ በዛው ለፈረጠጥከው እዚህ ላለው አብሮ ለኖረው አብሮ ተጋብቶ ተዋልዶ ለሚኖረው አንተ ዞን አልጠይቅለትም፣ ዞን አልጠይቅለትም። ገባ? አልጠየቅም። አዲስ አበባ የሚኖር ሰው አሁን የአዲስ አበባ ለሚኖር የአማራ ልጅ ዞን ስጠኝ ማን ማን መቼ ነው የምንጠይቀው? ይህንና ዞን ይብላ ነው የምልህ አንሰማ አሁን የአዲስ አበባ ልጅን ዞን ይሰጠ ቢባል ዞን ይብላ ነው የምንል፣ አንሰማ። ይህንና ዞንን እዛ ውሰድ አንሰማ። ስለዚህም ኦሮሚያ ክልል ላይ ድልት ምጭት ብሎት በአቅሙ እየሰራ የሚኖር ሰው ዞኑ አደለም የሚያሳስበው፣ በልቶ መብላት፣ ገብቶ መውጣቱ፣ መስራቱ፣ ምን ማለቱ እንጂ የሚያሳስበው ዞኑ ምን ሊያደርግለት። አማራ ክልል ላይ የሚኖረውን በስርዓት አኖራችሁት እንዴ? አማራ ክልል ላይ ሆኖ የተቸገረ ወንድምናትን በስርዓት አኖርከው እንዴ? እስቲ ንገረኝ። አማራ ክልል ላይ ሆኖ ስራውን በስርዓት ፈጽማችሁለት ጉዳዩ ተፈጽሞለት ያውቃል? ታውቃለህ? የአማራ ክልል ላይ የአማራ ክልል ተወላጅ ሆኖ ጎንደር ላይ የሚኖር ቀበሌ ሄዶ የሆነ ቦታ ሄዶ ፕሮሰሱ ወዲያው ይፈጽምለታል? እንኳን ኦሮሚያ ክልል ነው ደቡብ ክልል ያለው ላይ ተጨነቅ ወሬ ናት። እኔ የአማራ ፖለቲካን የሚመራው ጌታ ምስክሬ ሻቢያ ነው ብዬ ነው መመሰክ የአማራ ፖለቲካ ሙሉ በሙሉ በሻቢያ የሚመራ ሻቢያ ቤት ቁጭ ብለው ሲያጨበጭቡ ሞራል ጥገና ያደርጉላቸዋል። አዎ፣ ጀግና ናችሁ እናንተ እኮ አማራ ጀግና ነው እኮ አማራ መንደድ ሻቢያ ሊቆረጥ መስ ቆረጥም ሲያስብ እውጀግና ናችሁ እናንተ አይዞቹ እኛ ከጎናችሁ ነን፣ ምናምን ምናምን ይደሰክሩላችኋል። ይሄ ጥሩ ነው። ጎሄድ በምን እንደሚጠቅምት አለ ሪቲ። ስለዚህ አማራ ልጆች በማስተዋል ብትሄዱ፣ ወልቃየት የተመለሰልህ በዚህ ዘመን ነው። ወልቃየት ወልቃየት ለሰላሳ ዓመት የአማራ አልነበር ሰላሳ ዓመት ነው ማውራ ትንፍሽ ብላ ታውቅ ትንፍሽ አሁን የተጀመረው ፖለቲካ ደግሞ ራሳችሁን የሚያስበላ ፖለቲካ ቴምር ተናገረች ዛሬ ልዘግብሽ ቴምር ምናልባት እየሰማሽን ከሆነ ለአንቺም ለፖለቲካ ሻያመችሽ ምናቱ እነ ኮሎኔል ደመቀ ዘውዱን የሚጠብቋቸው በፊት የአማራ ልጆች ነበሩ አሁን ግን የኦሮሞ ልጆች ናቸው እነ ኮነሬል ደመቀ ዘውዱን የሚጠብቋቸዋል። ያ ማለት አማራ ገዳይ ነው እያልሽ ነው። አማራ ታማኝ አይደለም እያልሽ ነው። ግባሽ። በምንም መልኩ ይሁን እንደ ኮነሬል ደመቀ ዘውዱ በወልቃይት ጉዳይ ደም የከፈለ መሥዋዕት የከፈለ ሰው አለ ብዬ አላስብም። ከድሮም ጀምሮ ኮነሬል ደመቀ ዘውዱ አንድ ቀን ዮኒ ማኛ ስለዚህ ሰው ክፉ የተናገረው አንድ ቀን አታመጡ። ስለዚህ በተለይ በተለይ የአማራ ክልል ላይ ያሉ አመራሮች የሚጠበቁት በኦሮሞ ልጆች ነው ካልከኝ ስለዚህ ከአማራው በላይ ወንድሙ ኦሮሞ ሆኖ ተገኝቷል እያልከኝ ስለዚህ አማራ አይታመንም እያላችሁኝ ነው የምትሰሩትን ፖለቲካ በስሜት አታው ትጥላላችሁ ፖይንት ነጥብ ትጥላላችሁ። እስኪ የኦሮሞ ልጅ በአማራ ሲጠበቅ አስባችሁታ የኦሮሞ ልጅ አንድ የኦሮሞ ልጅ ማን ቢጠብቅ ነው ሴፍ የምትሆነው ተብሎ ቢጠየቅ አማራ ቢጠብቀኝ ነው ብሎ አስባችሁ ታውቃላችሁ? ነቨር። ያንን እንኳን ያስተዋለ ንግግር አይናገሩም። በስሜት የመጣላቸው እንደዚህ ነው የሚያደርጉት። ስለፈሩ እንዲህ ስለሆነ ብለው ያወራሉ እና ምን ያደርጋሉ? ነጥብ ይጥላሉ። ስለዚህ አሁንም አሁንም የምጠይቃችሁ እባካችሁ እውቀት የሌላችሁ ሰዎች ለአማራ ማይጠቅም ፖለቲካ እየሰራችሁ ነው። ለአማራ ማይጠቅም እየሰራችሁ ነው። አልተጠቀማችሁበትም። ምንም ለውጥ አታመጡም። ኢስ ናት ገን ሃፕን የእናንተን ፖለቲካ የሚመራው ኤርትራውያን ነው፣ ሻቢያ ነው። ለኤርትራውያን ጠላ የሚል ፖለቲካ ተሰርቷል። ኤርትራውያን ጠላቶቻችን ናቸው የሚል ፖለቲካ አለ። ነቨር በኢትዮጵያ ጥያቄ ላይ ከመጣ ግን አብሶሉሊ ናቸው። አብዛኛዎቹ የኢትዮጵያን ጥያቄ ለመመለስ ዝግጁ አይደሉም። ኢትዮጵያ ያላትን ጥያቄ ለመመለስ በተአምር አልኩ ግመል ሲጸዳዳበት የሚውል አሰብን ግመል ቢሸናበት ይሻላል ኢትዮጵያ ከምትጠቀምበት የሚሉ ናቸው። ስለዚህ በዛ ማንነትን ማወቅ ትችላለን። ግመል ሲሸናበት ይኖር ኢትዮጵያ ግን አትጠቀምበት ነው የሚለን። አየ በዛ ነው ቦሬ ወዳለው ማንም ሊል ይችላል በወሬ ወዳለው አከብራለው ማንም ሊለይ ይችላል። ኖ ፕሮብለም። በተግባር ሲሆን ነው ወዳጃችሁን የምታቁት። ተግባር ላይ እኔ ወዳለው እኔ ወዳታለው ሲባል ትስማል፣ በተግባር አየ። ግመል የሚሸናበትን አንድም ቀን በአሰብ ላይ ተጠቅመውበት ሰላሳ አራት አመት ያልተጠቀሙበትን ግመል የሚሸናበትን ወደም ኢትዮጵያ ልትጠቀምበት ብስ አትጠቀም፣ ነፍሳችን ይጓድቃል። እኔ ከአሜሪካ እጄ ነው የምዘምተው። እኔ ከአሜሪካ እጄ እንዲያደርጋለሁ። እኔ ካለውበት ሀገር ላይ እጄ እንዲዘምታለሁ፣ ዘምታለሁ። በድሮን ድራሽ ይጠፋል። ዘመት ካል ዘመት። እንደዚህ ናቸው። ግመል የሚሸናበትን ኢትዮጵያ ከምትጠቀምበት ግመል ቢሸናበት ይሻላል የሚሉ አስተሳሰብ ያላቸው ናቸው። ስለዚህ ኢትዮጵያን ይወዳሉ፣ ፕራብሊ ናት። እኛ እንወዳቸዋለን። እኛ ምክንያቱም ኢትዮጵያ ላይ ሚሊየንስ ኤርትራውያን ይኖራል፣ ጽድት ብለው ጽድት ብለው ለቫኬሽን የሚሄዱ እዛ የሚኖሩ ፈታ ብለው ኢትዮጵያ ላይ ሰርተው የሚኖሩ እስካሁንም ቢዝነስ የሚሰሩ ኤርትራውያን ጥግር እኛ እንወዳቸዋለን። እነሱ የፌክ ፍቅር ይሰጡናል። የስ የፌክ ፍቅር አላቸው የሆነች ነገር ጠይቃቸው ይቆማል። ሁሉ ነገር የፌክ ፍቅር። እንወዳቸዋለን ኢትዮጵያውያን ምናምን ይላል። አሁን ኢትዮጵያውያን ቀርቶ አማራን እንወዳለን ተጀመረ። አየህ፣ አሁን ኢትዮጵያውያንን አይደለም አሁን አማራን እንወዳለን የሚል ፖለቲካ ተጀምሯል። ይህ ገልቷል ቲክታክ ላይ ፍየል የሚጠብቅ ምናምን፣ ከብት ምናምን፣ ወረቀት የሚጠብቅ ፊደል ቆጥሮ የማያውቀውን ይጫወቱባቸዋል። እንደኔ አይነቱን ግን በሳል ሰው ሊሸውዱ አይችሉ። ገባህ? ያ ነው ሊጫወቱ በአማራን ብቻ እንወዳለን የሚል ስታይል ይዘው መጡ። ኢትዮጵያ አማራ ብቻ ነው ወይ? ስንት ብሔረሰብ አለን? ሁሉም ነው ያለው። ስለዚህ ይሄ ነው ጨዋታው የማይገባቸው። አሁን እንዳለ ክሌም ሲያደርጉ አማራ ነን እያሉ እየመጡ፣ በእናቴ አማራ ነኝ፣ በአጎቴ አማራ ነኝ፣ በፈሴ አማራ ነኝ፣ በምን አማራ ነኝ እያሉ መምታቸው። ግማሽ እናቴ አማራ ናት ይለዋል። እኔ እኮ ጎጃምን በጣም ነው የማውቀው፣ ጎንደርን በጣም ነው የማውቀው። ከዛ የሆነ ዘፈን ይከፍቱላል፣ አማራን ሲያጃጅሉት። ስለዚህ ማስተዋል የሚባለውን ነገር አስቡበት። ሽንት የሚሸናበት ቦታ ኢትዮጵያ አጽድቼ ልጠቀምበት ስትል ካኮረፍክ፣ አንተ ጠላቴ ነህ። የጠላኸውን ጋርቤጅ ያረከውን ጋርቤጅ ያረከውን የጠላኸውን ጋርቤጅ ያረከውን ነገር እኔ አንስቼ ስጠቀም የምትበሳጭ ከሆነ እንዳንተ አይነት ጠላት የለኝም። መጅገሮች ናቸው። አየ ጋርቤጅ አድርገህ የጣልከውን ከጋርቤጅ አውጥቼ እኔ መጠቀሜ አንተን የሚያናድግ ከሆነ ቀንደኛ የኔ ጠላት አንተ። ስለዚህ ያንን ነው የምለው እና አብዛኞቻችሁን አብዛኞቻቸውን ካያችሁ በአሰብ ጉዳይ ላይ ያልተጠቀሙበት ሰላሳ አራት አመት ሀገራቸውን ቀጥቅጦ እንደ ውሻ ዜጋ ከኤርትራዊ ዜግነት ውሻነት የሚበልጥበት ኤርትራ ላይ ውሻ የሚበልጥበት ሆኖ ያለበት የምታውቁትን ሲያነጅቡበት ስታይ ትስቃለህ። ኤርትራ ዜግነት ጉቶ ኤርትራ ዜግነት ስጡኝ እያለች ነው። የኢትዮጵያ ሰላም በነበረችበት ጊዜ እኔ ብያለሁ። ሰላም ኤርትራ ከኢትዮጵያ ጋር ፒስ በነበረችበት ጊዜ አይ ጥሩ ነገራችሁ ተመችቶኛል በርቱ ከእኛ ጋር ሰላም እስከሆናችሁ እኔም ዜግነት እፈልጋለሁ ብያቸው ነበር። ሰላም በነበርንበት ጊዜ፣ ሰላም ኢትዮጵያ ከኤርትራ ጋር በነበረችበት ጊዜ አሮንጋን ነው ኢትዮጵያን ግን፣ በዚህ ሰዓት እንደ እዮዳ ጉቶ ባንዳ መቼም አታመጡ። እንዲያውም ብትሆን ደስታችንን አንችለው እቀልዳለሁ ብለን ለታሪክ የተቀመጠ ፖለቲካ ሰራ። ለታሪክ የተቀመጠ ኢትዮጵያውያን መቼም መቼም ይቅር የማይሉትን እንትን ሰራ። ያንን ነው። ስለዚህ አሁንም ኢትዮጵያውያን በዚህ ነገር ላይ አትደራደሩ። ኢትዮጵያዊነት ትልቅነት ነው። ኢትዮጵያ ታድጋለች። የማደግ ዘመን ላይ ነን። ታድጋለች ኢትዮጵያ ትቀየራለች። የምትቀየር ኢትዮጵያ ናት። በሚገባ በኢትዮጵያ መቀየር ላይ አይናቸው ደም የሚለብሰው የሻዕቢያ ልጆች ናቸው። ሻዕቢያዎች ናቸው። ኢትዮጵያ ስትቀየር አይናቸው ደም የሚያ ደም ደም ደም። ኢትዮጵያ ስትቀየር የሚቀኑት እነሱ ናቸው። ኤርትራ እድሜ ልኳን አትቀየርም። ያየ ነው ነው በማይረባ ሰውዬ ተይዛ መቀመቅ የገባች ሀገር አለቻቸው መቀመቅ መቀመቅ የገባች ሀገር አለች መቀመቅ ስለ መብት ስለ ኢትዮጵያ ሲያወሩ የአማራ ልጆች እስቲ አንድ አንድ ነገር ልጠይቃችሁ እንደው ለአማራ ለኤርትራ ለሻቢያ ለምታሽቃብጡ ማለት ነው ኢሳያስ ምን አይነት መብት ይሰጣል ሀገር ላይ እሱም ብቻ ጠይቋቸው ምን አይነት መብት አለ ኤርትራ ላይ ከመሞት በስተቀር ምን መብት አለ ይህን ጠይቋቸው። ኢትዮጵያ ላይ ሰርተ መኖር የምትፈልገውን የማድረግ መብት አለ። ኤኒንግ ኢትዮጵያ ላይ ሰርተ መኖር፣ ነግደ መኖር፣ ፈታ ብለይ መኖር፣ ሰክረ መኖር፣ ባናት ተተክለ መኖር፣ ምን የማለት መብት አለ ኢትዮጵያ ላይ። ኤርትራ ላይ ምን መብት አለ? አንድ መብት ጠይቀው። ተገዝተህ መኖር ነው ያንተ መብት ኤርትራ ላይ ተገዝተህ መኖር አከተመ። ተግባባ። ተገዝተህ የመኖር መብት አለ ወይ? ትሰደዳለህ ወይ ተገዝተህ ትኖራለህ። ኢትዮጵያ ላይ እንዳልኩ ነው እንደፈለግ ከሆነ ሰክረህ ቢዝነስ ሰርተህ ሀስል አድርገህ ምን ብለህ የመኖር መብት ጥግ ድረስ መደገስ አትችልም። ኤርትራ ላይ ምን ልደግስ? ለነገሩ ምን አለና፣ ከባንክ ብር ማውጣት እንኳን አትችልም። መብት የለህም። ትንሽ አራት ሺህ ብር አራት ሺህ ናቅፋ እናት ወልዳለች አውጣ ይናጋል ያለው ሶስት ባንክ ነው። አራተኛው የኢስዬ ኪስ ነው። ይናጋል ባንኩ አራት ሺህ የናቅፋ ካወጣ ጌታን እውነቴን ነው። ማውጣት እንኳን አትችልም። ስለዚህ ማስተዋል ይጠይቃል። አሁን መጠ ኢትዮጵያ ሰው የሚታረድበት ሰው የሚገደልበት ምናምን ብለህ ስታወራ ስለ ኢትዮጵያ ኤርትራ ሰው አይኖርበትም። ሰው አይኖርበትም ኤርትራ እና ክፎች ናቸው። የበታችነት ስሜት አላቸው። ውሸት ታወራላቸው ውሸት በጣም በጣም በጣም ገሏቸው። አዎ በዓመት አንድ ልጅ መውለድ አትችልም። ስለዚህ አስተውሉ ያ እና በጣም እኛ እግዚአብሔር አድሎናል የተሰጠንን አናመሰግንም። ኢትዮጵያውያኖች ኢትዮጵያውያኖች ችግራችን ምንድን ነው? ብዙ ጊዜ የራሱን ችግር የአሳይለሙን ችግር በኢትዮጵያ ይወጣበታል። የራሱን የአሳይለም ችግር ኢትዮጵያ ላይ አክቲቪስት እንደሆነ የውጭ አክቲቪስት ሆኖ ይወጣበታል፣ ገንዘብ ይሰራበታል። ደሳው ያ ነው እኔ በግልጽ የምናገረው። ውጪ ላይ አሳይለም ለማግኘት ኢትዮጵያን ትሳደባለህ፣ ትሳደባለህ ይኸው ተቃውሞ ያለው ትላለህ፣ ወረቀት ታገኛለህ። ማንከልክሉ ኢትዮጵያ መሄድ፣ ኢትዮጵያ መስራት፣ መሸቀል፣ ማንከልክሉ ማን የከለከለ የወረቀት ጭውጤ ነው። የእኔ ትልቁ ስራ የነበረው ህወሓትን ጠብ ጠብ ማድረግ ነበረ ህወሓትን እንጥለናል።